ባጭሩ ሬስት ዲፌንስ ማለት አንድ ቡድን ለማጥቃት በሚሄድበት ጊዜ ከግብ ጠባቂ ውጭ ያሉትን አስሩን አውትፊልድ ተጫዋቾች በሙሉ ለማጥቃት እንቅስቃሴው ኮሚት አያደርግም። ይህም ማለት ለምሳሌ ከአምስት ስድስት የሚሆኑት ተጫዋቾች በማጥቃቱ እንቅስቃሴ ወቅት የተጋጣሚ የሜዳ ክልል ላይ ወይም አስራ ስምንት ሳጥን አካባቢ ጊዜያቸውን ቢያጠፉ ለማጥቃት በሚሄዱበት ጊዜ የዲፌንሲቭ ስትራክቸራቸውን በደንብ ተዘጋጅቶበት መሄድ አለባቸው። ይሄ ማለት ሁለት ሴንተር ባኮቹ፣ ግብ ጠባቂ፣ የአማካይ ተከላካይነትን ከሚጫወቱት አማካዮች አንደኛቸው፣ ከአይዘር ፉልባኮች አንደኛቸው ሆነው ከአራት እስከ አምስት የሚሆኑ ተጫዋቾች ሬስት ዲፌንስ ወይም ከማጥቃት ወደ መከላከል የሚደረገውን ሽግግር በሚገባ ኮምፕሊት ለማድረግ ተዘጋጅቶ ይጠብቃሉ። ይህንን ሊቨርፑል ቤት መምልከት አንችልም። ምክንያቱም ግብ ጠባቂ አለ፣ ከዛ ሁለቱ ሴንተር ባኮች አሉ። እጅግ በጣም ከፍ ያለ ሀይላይን ተጠቅመ ነው የሚከላከሉት። ግራና ቀኝ ላይ ያሉት ፉል ባኮች ከመከላከል ይልቅ ለማጥቃት በጣም የተመቹ የበዛውን ጊዜያቸውን በሜዳው የላይኛው ክፍል ላይ ማሳለፍን የሚመርጡ ናቸው።